አይ ጽጌ እና ሩታ ነፍሳቸው አይማርም፣ እውነት ለመናገር ማለት ነው። ተጫወቱበት እኮ ሜሪ ላይ፣ በጣም ነው የተጫወቱ። እውነት ለመናገር ምርጥ ፕራንክ ነው። ብዙዎቻቸው ፈታዘና እንዳላችሁበት ተስፋ አደርጋለሁ ማለት ነው። ሰላም ሰላም፣ ጤና ስጥልኝ ውድና እየተከበራቸው የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን ብያለሁ፣ የኔ ውድ ቤተሰቦች ማለት ነው። ዛሬ እንግዲህ ደጅ ሆኜ ንቦይስ የማደርግላቸው ቪዲዮ የምሰራው ማለት ነው መጨረሻ ፎቅ ላይ ወጥቼ ነው የምር ቪዲዮ የምሰራው ማለት ነው። ውስጥ በጣም ጫጫታ ስላለ ቪዲዮ ልሰራ አልቻልኩም፣ ደጅ ወጥቼ መጨረሻ ላይ ሆኜ ነው ቪዲዮ የምሰራው ማለት ነው። ስለዚህ ይሰማችኋል ብዬ ተስፋ አደርጋለሁ። ቪዲዮውን ደግሞ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁኝ አፈረታቱኝ ለማለት እፈልጋለሁ የኔ ውድ ቤተሰቦች ማለት ነው። አንዳንዴ እንደዚህ ፈታ ዘና ስታደርጉ ደስ ይለናል ማለት ነው። እንግዲህ ሩታና ፅጌ እንግዲህ የሚገርም ፕራንክ ነው ሜሪን ያደረጓት። እውነት መስሏት እንዴት እንደሆነችው። የምር ሜሪ እኮ አንዳንዴ ትጨዋለች እንጂ ውስጧ ባዶ ነው። ምንም ነገር የላትም። ነው ሰው እንደዚህ እንደዚህ ስናያት መጥፎ ሰው ትመስለናለች፣ ግን አይደለችም። እና ለይሳቅ ምን ያክል ቦታ እንዳላት ትማራላችሁ ብዬ ተስፋ አደርጋለሁ። ቤተሰብ በጣም ነው ያደነኳት። አንደኛ ነገር እንዴት እንደሆነችው አይታችኋል ብዬ ተስፋ አደርጋለሁ ቪዲዮ ማለት ነው እና እውነት መስሏት ከፎቅ ወደቅ እኮ ይሳቅ ምናምን ስሏት፣ እንዴት እንደሆነች የምር ነው የምላችሁ። እስኪ እናንተ በድንገት ማለት ነው ሳታስቡ ሌላ ሰው ፕራንክ ቢያደርጋችሁ በሜሪ ቦታ ስትሆኑ ምን ያክል ስሜት እንደሚሰማችሁ ታያላችሁ ማለት ነው። አንድ ላይ ቦታቸው እንደዚህ ነገር ሲያጋጥ በጣም ከባድ ነው ግን ፕራንክ ነው እና ብቻ ተጫወቱበት ማለት ነው። የምን ፕራንክ ነው? ሳቅ አንተ ምለካ እዚህ ውስጥ አለ እንደ ፕራንክ ነው ያደረግሽን፣ ፕራንክ ነው ያደረግከን እንደ አለችው ሜሪ ማለት ነው። ጽጌና ሩታ ምንድን ነው? ጽጌ ምን አለችው? ደጅ አቶጪ ማለት ከፎቅ ወደቅ እኮ እናንተ ናቸው እንደዚህ ያደረጉ ስለምሉነ ፖሊስ እንዳይዘን አንፈልጉም እንዳትይ ስሉ ነበረ ስሉ ነበራት ለሜሪ ማለት ነው። ሜሪ ደግሞ አይሆንም መሄድ አለብኝ ብላ እንግዲህ ሮጣን የሄደችው ይሳቅ ግን እንደምንም ማቅ ሰው ሆነ። የምን ፕራንክ ነው ስል ለካ አንተም እዚህ ውስጥ አለ እንዴ ምናምን ብላ በጣም የተናደደችው በመጨረሻ ማለት ነው ሜሪ እና ሜሪ እኮ ትናደዳለች እንጂ ውስጧ ምንም ነገር የላት ሆነ ለመናገር ማለት ነው። እና መጀመሪያ ላይ ይው መጀመሪያ ጊዜ ስትመጣ ጊዜ መጥፎ ሰው ትመስልኝ ነበርች አሁን ግን ውስጧ ስትለምዱ ስትለምዷት ምንም በቃ ውስጧ ባዶ ነው እውነት። ወውስጧ አውቶማትን ባሎ ቤተሰብ እና ብቻ ደስ የሚል ፕራንክ ነበረ። ብዙዎቻችሁ ፈታ ዘና እንዳላችሁበት ተስፋ አድርጋለሁ። ግን ሜሪ በመጨረሻ መናደዷ ትንሽ ሩታ በጣም ነው የደነገጠችው። በጣም ነው የተናደደችው በሩታ አንቺ እንደዚህ ሰው አልነበርሽም እንደዚህ ትሆናለሽ ብዬ አንድ ቀን አስቤሽ አላቂ የሬች ነበረች ሩታ በጣም ነው የደነገጠችው። ይሳቅም እንግዲህ ነገር ነገር እያደረጋት እንግዲህ አይታቸዋል። የይሳቅ ነገር ማለት ነው እና ሩታ በመጨረሻ በጣም ነው የተናደደችው። ማለት ሩታ ደንግጣለች፣ ሜሪ በጣም ስለተናደደችበት፣ ጽጌም እንደዛው እና አስባችኋል፣ እውነት ቢሆን ምን ትላለች እስኪ? ግን ፈጣሪ አያደርግም እና ስለዚህ ፕራንክ ነው። ሜሪ ደግሞ በጣም ነው የተናደደችው፣ ፕራንክ መሆኑን ተናደደችው ማለት ነው። ስለዚህ ለማንኛውም ፈታዘና እንዳላችሁ ተስፋ አደርጋለሁ በሩታና በጽጌሻ ማለት ነው። አሪፍ ፕራንክን ነው ያደረጋችው። እሳቅም እንደዛው ማለት ነው እና ሩታ ደግሞ ጠብቅ በተራ ሶስታችሁ እሳቅም እሳቅም ሩታም አሪሽም አልለቃችሁም እያለች ነበረች ጽጌ ማለት ነው። እናንተም አልለቃችሁም፣ በቀላሉ አልተዋችሁም እያለች ነበረች የፎከረችው ነበረች። ሩታን ያፈራ ማለት ሩታን ያስፈራራች ነበረች እንግዲህ ሩታ አንቺን በተራ ጠብቅ እያለች ነበር ስትፎክር የነበረችው ማለት ጽጌ። ለማንኛውም ቀጥሎበት እንደዚህ አሪፍ አሪፍ ሲታመጡልን የኛም ደግሞ ፈታዘና እያልን ከእናንተ ጋር እንቆያለን ማለት ነው። ሌላው ነገር ደግሞ ስለ ሩታ ቻናል ነው ማለት ነው። በሩታ ቤት ለምንድን ነው ቻናል? ለምንድ ነው በሩታ ቤት ቪዲዮ ማይለቀቁ? ለምንድ ነው በሩታ ቤት በቃ ቪዲዮ ማይለቀቁ? የሩታ ቻናል ተረሳ። በጣም ብዙ ብዙ ብዙ መጥፎ መጥፎ ኮሜንቶችም አሉ። በቃ ብዙዎቹ ስለ ሩታ ዩቱብ ነው። በቃ ለምንድ ነው ቪዲዮ በእሷ ቤት ማይለቀ? ራስ ወዳጅ ናቸው፣ ጥቅመኛ ናቸው። በጣም ብዙ ብዙ ኮሜንቶች አለ። ግን እኔ እንደተረደው ማለት ነው ቤተሰብ አንዳንዴ ብናስብ ጥሩ ነው ብዬ አስባለሁ። አሁን ትላንትና ባሮሽ ቤት ነው የተለቀቀ። የዛሬ ቪዲዮ ደግሞ በሩታ ቤት ነበር። ቤተሰብ አንዳንዴ ተራዶ ማለት ነው። እና እንግዲህ ከዚህ በፊት ቪዲዮ ተለቆ ነበረ ሙዚቃ ስለነበረ በሁለቱም ቦታ ኮፒራይት ይዞብን ቪዲዮ ራሱ ዩቱብ አጣፋ ብሎ ተናግሮ ነበረ። ከተስተካከለልን ቪዲዮ የሚመለስ ከሆነ ይመለስ ማ ይመለስ ከሆነ ችግር የለውም ብሎ አረብሽ ባለፈው መልሰቶ ነበረ። ቪዲዮ ዩቱብ ካጠፋ እንግዲህ የራሱ ቅጣት ይኖራል ብዬ አስባለሁ። ዩቱብ ማለት ነው እና አንዳንዴ ባናወራ ከመሬት ተነስተን የመጥፎ ነገር ባናወራ ጥሩ ነው ብዬ አስባለሁ። እሱ ምንድን ነው ቅጣት አለ። አሁን ባለፈው ሁለት ቦታ ነው ኮፕራይት የላክብን እራሱ ራሱ አጠፋ ብሎ አርብሽ መልስ ሲሰጣ ጊዜ እንግዲህ፣ ወይ አንዳንዴ እንደዚህ ቅጣት በዩቱባቸው ላይ ወይም በቪዲዮ ላይ እንደዚህ ቅጣት ሲመጣብን ለሳምንት ላይፍም መግባት አይቻልም፣ ቪዲዮ መለቀቅም አይቻልም። እንደዚህ ነገር ይመስለኛል እንግዲህ ቅጣት ላይ ሆና ይሆናል ይመስለኛል እንጂ ዛሬ በዩቱብ በሩታዬ ቤት ነበር። ዛሬ ባሮሽ ቤት የተለቀቀ ቪዲዮ በሩታ ቤት ነበር የሚለቀቀ የነበረ ግን ባሮሽ ቤት የተለቀቀ በሩታ ቤት ቪዲዮ ማጫነ አይቻልም ይመስለኛል። ይሄ ማለት ለተወሰነ ቀን ወይም ለአምስት ቀን ወይ ለሳምንት ልትቀጣ ትችላለች። ለዛ ይመስለኛል እኔ ተረዳሁት ማለት ነው እና እነሱም ሞቶ መልስ ይሰጣሉ ብዬ ተስፋ አድርጋለሁ። ብዙዎቻችሁ ባትጨነቁ ጥሩ ነው ብዬ አስባለሁ። እሺ ቤተሰብ አትጨነቁ። አንዳንዴ ዩቱብ የራሱ ሕግ አለ ማለት ነው እና አንድ ነገር የሆነ የጥፋት ቢኖርም ባይኖርም ግን፣ አሁን ባለፈው ሁለት ጊዜ ነው ኮፒራይት ላከብን ራሱ አጠፋ ቪዲዮ ብሎ አሮሽ ሲናገር ነበረ። ስለዚህ ለዛ ምክንያትም ሊሆንም ይችላል። እስከ ሳምንት ይሁን ነገር ቢፈጠር ላይፍ እንዳንገባ ይከለክለናል፣ ቪዲዮ እንዳትለቁ ይከለክለናል። የራሱ ማለት የራሱ ማለት ቅጣት ላይ ሆና ይሆናል ብዬ አስባለሁ እና ብዙ ባትጨነቁ መልካም ነው። እነሱም ወይ ነገ ወይም በጽጌ ቤት ሆን ወይም በይሳቅም ቤትም ይሆን ይችላል መልፍ ሊሰጡ ይችላሉ። ብዙዎቹ ባትጨነቁ መልካም ነው። ለዛ ነው ባረሹ ቤት በድጋሚ የተለቀቀ ይመስለኛል። በሩታ ተራ ማለት ነው እና ብዙዎቹ መጥፎ ነገር አታስቡ። በጣም አሪፍ አሪፍ ኮሚንት ከቻላችሁ አሪፍ አሪፍ ኮሚንት ኮሚቱ ወይም በውስጥ ገብታችሁ መጠየቅ ነው እንጂ መጥፎ ነገር ባትናገሩ ጥሩ ነው ብዬ አምናለሁ። ስለዚህ በሩታ ቤት ቢለቀቅ ይህ ቪዲዮ ሩታ ትጠቀማለች ማለት ነው። ሁለቱም ይጠቀማሉ፣ አርብሽም ሩታም ይጠቀማሉ። ምንም የሚጎዱ ነገር የለም ብዬ አስባለሁ። ስለዚህ ብዙዎቹ ባታስቡ መጥፎ ቃል ባትናገሩ መልካም ነው ብዬ አስባለሁ። ሮብታ ና ሮሽ ማለት አንድ ናችሁ ማለት ነው ባልና ሚስት አንድ ናችሁ እና እንደዛ አስቡ ማለት ነው እና ወዳችኋለሁ። ካስቀየምኳችሁም በጣም ይቅርታ ይኝ ማሮች ይኒ ውዶች ማለት ነው እና መልካም ምሽት ይሁንላችሁ። ወዳችኋለሁ